እና አንድ ሰርፕራይዝ እንደማይበርድልኝ መሌ በቅርብ ቀን በራሱ ቻናል ከች እንደሚል አቅ ነበረ። ብዙ ጊዜም ደግሞ የሀይሜና የብሩኬ ቤተሰቦችም ሆኑ ሁላችንም ብቻ ቻናል ይከፈትለን ብለን ነበረ። እንግዲህ ይሄው ዛሬ ቻናል ተከፍቶለታል። እንግዲህ በመጀመሪያ መሌን እየገባችሁ ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉት መሌን። መቼም ጨረቃ ፋሚሊዎች እኮ ለዚህ ለዚህ ያሳፍሩም። እግዚአብሔር በጣም በጣም በጣም ምርጥ የሆኑ ፋሚሊ ነው ያሏቸው ሀይሚና ብሩክ። እግዚአብሔር በጣም ከሚገባው በላይ እና ያው ፍጼንም በጣም በአጭር ጊዜ ሀያሺ አስገብተውታል። እርግጠኛ ነኝ ሳምንት ባልሞላ ጊዜ ነው ሀያሺ እንግዲህ የገባው ፍፄ ማለት ነው። ከዛ ደግሞ ማ ነበረ ብቻ፣ ግን ለብዙ ሰው ቻናል ተከፍቶ በእነሱ ስም ሰው በቃ ሰብስክራይብ ሳያድርግ በፍጹም አያልፍም። ና የሚደንቁ ቤተሰቦች ናቸው የጨረቃ ፋሚሊዎች የብሩኬን ሀይም ቤተሰቦች። ሰላም ሰላም፣ እንዴት ናችሁልኝ የእኔ ውድና የተከበራችሁ ቤተሰቦች? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝ ትረፍረፍ ይበልልኝ እያልኩኝ እንግዲህ ጨረቃዎቻችን ዛሬ ተከስተዋል በማቤት በመሌ ቤት መሌ እንግዲህ የራሱን ቻናል ከፍቶ በራሱ ቻናል ሀይሚና ብሩኬ ከፍተውለት ሰርፕራይዝ አድርገውታል በዛም ደግሞ ትንሽ አጨልለውታል በነገራችን ላይ ብሩኬ ይህንን ሀሳብ ሲያመጣው ማለት ነው እረ ደስ ይለኛል እኔ ኮ እንደዚህ አይነት ነገር አለች ሀይሚ አንቺና ፕራንክ እረ በስማ በጣም ነው የምትዋደዱት። ፕራንክ ማድረግ በጣም ነው የሚመቻት ሀይሚዬ። የእውነት ደስ ይለኛል ይመቸኛል ነው ያለችው በፈገግታና በሳቅ ማለት ነው። ያየኔ ቅመም አንቺ እኮ ቅመም እኮ ነሽ። ሚዲያው ላይ ራሱ እናንተ ከሌላችሁ ግቡ ግቡ ራሱ አይልም፣ እውነት ለመናገር ግቡ ግቡ አይልም። በቃ እናንተ ማለት የሚዲያው ድምቀቶች ናችሁ። እና ዛሬ እንግዲህ ሀይሚ መልቃ ሄዳ እንግዲህ ብሩኬን ክስ ነው የጀመረችው። ክስ ትላንትና ብሩኬ በጣም በጠጣ አስጠጥቶኛልና እንድት እንድትመክረው ፈልጋለሁ። በቃ እንደዚህ በጣም ካቅም በላይ መጠጥ እየጠጣ አስቸግሮኛል ብላ ደግሞ እኮ ማለት ነው እኔ የሚሳካላት ነገር እንድትመክረው እንድትቆጣው ነው የምፈልገው፣ ምናምን ነገር ስትለው፣ እሱ ደግሞ አረ በቦክስ ሁሉ የምል። በነገራችን ላይ ታላቅ ወንድም እኮ አባት ማለት ነው። ቤት ውስጥ ታላቅ ወንድም ሲኖር የሆነ ደስ ይላል። በቃ እንደ አባት ነው ታላቅ ወንድም ማለት፣ እንደ አጠቃላይ አባት ነው። ምክንያቱም የሆነ ችግር በቤተሰባችን ውስጥ የሆነ ችግር እንኳን ቢፈጠር እኔ ወንድሜ እግዚአብሔርን በጣም ብዙ ነገር ሆኖ ያሳደገን ልጆች ሆነንኛ እሱ የመጀመሪያ ወንድማችን በጣም ብዙ ብዙ ይሄ ነው ብዬ የማላወራው መከራ ስቃይ ከፍሎ አሳድጎናል። እና ታላቅ ወንድም ማለት በሆነ አጋጣሚ ቢያንስ እናትና አባቶቻችን ባይኖሩ እንኳን ታላቅ ወንድም ነው እንደ አባት ሆኖ የሚያኖረውና ቤትን የሚመራው የሚያስተዳደረው ታላቅ ወንድም ነው እና ታላቅ ወንድም ማለት አባት ነው፣ ተቆጭ ነው፣ መካሪ ነው። እና እግዚአብሔር ታላቅ ወንድሞች ያሉን እና ክብራቸው፣ አክብሯቸው፣ ውደዷቸው፣ የእውነት ተንከባከቧቸው። ታላቅ ወንድም ማለት አባት ነው እና በቡክት ነው ምልልሽ እንዴ፣ ምናምን ነገር ያላት ይሁን እንደ ተናድረው ደግሞ የኔ ወንድም ሀብቴ ነበረ። ሀይምዬ በነገራችን ላይ ሀብቴ ነበረ፣ በጣም የምትቀራረበው ከሀብቴ ጋር ነበረ፣ የምትወደው ሀብቴ ነበረ። አሁን ግን ደግሞ ከመሌ ጋር ቤስት ፍሬንድ ሆነዋል። በጣም በጣም በጣም ተቀራርበዋል ና ደስ ይላል። ሀይምዬ በነገራችን ላይ ከቤተሰቡ ጋር በቃ እጅና ጓንት ከብሩክ የቤተሰቦች ጋር ሲጀመር፣ በተለይ ከስምሪ ጋር እኔ እህትማማሾች ነው የሚመስሉኝ። በነገ በቃ የሆነ እህትማማሾች ነው የሚመስሉኝ እና መልጌ ደግሞ የሀይሜ መከታ ነው። ታውቃላችሁ የሆነ ነገር እንኳን ፕራንክ ሲደራረጉ እንኳን ብሩኬ እንኳን ፕራንክ ሲያደርጋት፣ አይታችኋል? ረ ማን ስለሆነ ነው ምንድና፣ በቃ እንዴት በቃ ሁሌም ቢሆን ከጎኗ ነው የሚሆኑት ከሀይሜ ጎንና፣ ይህም ቤተሰብ ታላ እንዴት ነው የባል የባል ወገን ብላችሁ ልታስቦት የሚችለው በቃ ይሄ ቤተሰብ ነው ማለት ይቻላል። ቤተሰብ በቃ እንደ ቤተሰቦቿ ነው። እና በጣም ነው ደስ የሚሉት፣ ከሙሽዬም ጋር ላቀረረብ በጣም ምርጥዬ ነው እና እንግዲህ ያው ተሳክቶላችኋል። ሀይሚና ብሩኬም የጠነሰሱት ተንኮል እና ዛሬ ተሳክቶላችኋል። አሳበዱት፣ መሌን አሳበዱት። በቃ በቃ እንዲ እንዴት እንደዚህ ያደርጋል? እንደ ሲሪየስ ሆኖ ምናምን ነገር ማለት ነው። አይመልየም የእውነት ቢሆን ግስ ይህንን አሁን እውነት ልታደርገው ነው? በእርግጥ ታደርገዋለህ። ምክንያቱም መጠጥ ለማንም የሚጠቅም ነገር የለም። ግን አንዳንድ ጊዜ ብልሃተኛ ሴቶች፣ ጎበዝ ሴቶች ባላችሁ የሆነ መጥፎ ሁኔታ ውስጥ ሲገባ ሩጣችሁ መጥፎ ውሳኔ ከመወሰን ለመተው ከመወሰን ወይም ደግሞ ቶሎ ብላችሁ ወደ ሌላ ከምትሄዱ እንደዚህ በቤተሰብም በጓደኛም ለማስመከር እሱን ከሄደበት ወይም ደግሞ ከገባበት ጉድጓድ ለማውጣት ወይም ደግሞ ከገባበት ችግር ለማውጣት መሞከር ነው እንጂ ሌላ ውሳኔ መወሰን መፍትሄ አይሆንም። ቪዲዮ ዘና ፈታ ከማድረጉን በላይ የሆነ የሚያስተምር በውስጡ ትልቅ ትርጉም የያዘ ቪዲዮ ነው እና ታላላቆቻችን፣ መካሪዎቻችን፣ ተቆጮዎቻችን እንዲሁም ደግሞ እነሱን ማክበር እንዳለብን መፍራት እንዳለብን የሚያሳይ ቪዲዮ ነውና እና እንግዲህ፣ ባያችሁት መልኩ ሲያሯሩጠው ነበር ምሩኬን። በነገራችን ላይ ማለት ነው፣ አንዳንድ ጊዜ ቤተሰብ ያየንም ወይም ደግሞ እንደዚህ ይሆን አዳዲስ ባህሪ ሲመጣ ቤተሰቦቻችን በጣም ነው የሚደነግጡት። በጣም በጣም ማለት የኛ የልጆቻቸው ወይም ደግሞ የእህቶቻቸው ባህሪ መቀየር ወደ መጥፎ ሕይወት መግባት ለነሱ ትልቅ አደጋ ነው፣ ለነሱ ከባድ ችግር ነው፣ ለቤተሰቦቻችን ማለት ነው። ምክንያቱም ቤተሰቦቻችን ብዙ ዋጋ ለፍተው ደክመው ብዙ ጥሩ ደረጃ ደረሰልን ሲሉ፣ ግን እኛ በሌላ መንገድ ተለውጠን ተቀይረን የሆነ የእነሱን ዓላማ ገድል መስደድ ወይም ደግሞ የእነሱን ተስፋቸውን ማጨለም የለብንም። ምክንያቱም እነሱ እንደዚህ ነው የሚጨነቁት። የጠበቁት ሌላ የሆን ነው ሌላ መሆን የለበትም። እና በጣም ውዳቸዋለሁ፣ ማሮቼ፣ ውዶቼ፣ ፍቅሮቼ ደህና ሆኑልኝ። እንግዲህ በመሌ ቪዲዮ ጥሩ ጥሩ ቪዲዮዎች አሪፍ አሪፍ ቪዲዮዎች ደህና ደህና ስራ እንደሚሰራበት ተስፋ አደርጋለሁ። በነገራችን ላይ ፍቅር ቤቱ ነው፣ ስራ ቤቱ ነው። ይሄ ቻናል በጣም ብዙ ብዙ አስተማሪ ቪዲዮዎች እንደሚጫኑበት አልጠራጠርም። ያው ሰሞኑን እንግዲህ ሀይሚና ብሩኬም ወደ አዲስ አበባ መመላሳቸው አይቀርም። እንግዲህ ያው ዛሬ ብሩኬ ሲናገር እንደሰሟችሁት ለመሌ ቻናል ሰዓት ከፍቱለት፣ ለመሌ ቻናል ሰዓት ከፍቱለት፣ እንዳትሄዱ እንዳትመለሱ ብላችሁ ነበረ ብለዋል። ስለዚህ ያው የነሱ መመለሻቸው ደርሷል ማለት ነው ወደ አዲስ አበባ። ያው ሰሞኑን ይመለሳሉ። በሰላም ግቡልን። እኔ ግን አንዳንዴ ባትመለሱ ሁል አላለሁ። ምክንያቱም ቡታጅራ በጣም ነው የሚስማማቸው በጣም ነው የሚመቻቸው። ቡታጅራ ላይ ሲሆኑ በቃ ሀይሚ ራሱ ፊቷ ምልስ በቃ የሆነ ድንቡሽ ብሽ ነው የምትለው። አዲስ አበባ አየሩም ይሁን ብቻ ምን ባላቅም ብዙ አልተመቻ የተመቻት አይመስልም። እና እንግዲህ ሰላም ሆኑ ውዶች፣ ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ።